ሰውና የኖር ለኮንቻ እዚህ ድረስ ከደረስኩ በኋላ ይሳ መጀመሪያ ቅድሚያ ያለስጥ ያልኩትን መስራ ምናምን ነበረ። እና በቃ ይሰው በእግርሽም ስኪዝ ውስጥ ስትንከራተች ሳይሽ ምናምን መኪናም ተንቅርብ የገዛሁልሽን ምናምን ያልኩትም እና ያለውን ነገር አስተካክዬ ከዛ በኋላ ወደ ቁም ነገር ልገባ ነበር የነበረው ምናምን ነው የሚለው። እና አሁን ላይ እዚህ ሰርተን መለወጥ እየቻለን፣ እዚህ አብረን መሆን እየቻለኛ ለምን ተጨልሽ ሽኛል ነው እና እኔ አሁን በቃ እየከበደኝ ያለው የዚህ በቃ እያደረገልኝ ይሄን መኪና ይሄ ምናምን ገባ ማረጉ እንዳለ ሆኖ ማረጉ ጥሩ ነው አድርጓል አብራችሁ ሰርታችኋል አሰላሙ አሌይኩም አረማቱላ በረካቱ። ሰላም ጤና ይስጥልኝ ጋይዝ እንዴት ነዋችሁ? ሰላም ነው ወይም እንዴት አምሽታችኋል? ከኔጋ ሁሉም ሰላም ነው። በያላችሁበት ያለም ዳርቻ በሙሉ ሰላማችሁ ብዝት ይበል፣ ክፉ አይንካችሁ። ማለት ነው ጋይዝ ዛሬ በአዲስ ቪዲዮ መጥተናል። እንደ ተለመደው ኢክራም ኢሳብ ብለን መጥተናል። ዛሬ ግን በጣም ያሳዝናል ሐቂቃ እንዳያችሁት ቪዲዮን ማለት ነው። ዛሬ በኢክራም ቤት ቪዲዮ ተሰርቷል። ኢክራም ከአባት መታ ቪዲዮ ሰርታለች። ስለምን? ስለ ኢክራምና ስለ ኢሳ የምር ሀቂቃ ማለት ነው። እንደ እውነቱ ከሄድ እኛ በውስጥ መስመር ማን ነው? ከጀርባ እንዴ ሰርጉን በሉት እንዴ፣ ለብቻቸው እንዴ። ምን ማለታቸው ነው? ምን ሆነው ነው? እንዴ ለሰርጉ ዝግጅት እያደረጉ ነው እንዴ አይ የሚያሰረግበትን ቦታ በቃ ክሌር እያደረጉ ነው እንላለን። ግን እነሱ እውነት ለመናገር ዛሬ ከፋዘር ጋር ባደረገችው ንግግር ወይም ደግሞ በሰራችልን ቪዲዮ ትንሽ ያሳዝናል ማለት ነው። ከባድ ቻሌንጅ ውስጥ እንዲያሉ ነው የሚያሳየው ማለት ነው። ያኛውም ሰውዬ እንግዲህ ሰው ሀገር ተቀምጦ ወጥር ብሏል መሰለኝ ቅድሚያ ከቤተሰብ ጋር ስለተገናኘ ቦታ የተሰጠው ነው የሚመስለው። እሷም ደግሞ ያው በባለፈው ሲታረቁ ያለውን ሁኔታ ስታይ በጣም ፍቅሩ የገባላት ነበረ የሆነችው። ግን ያው አሁን ላይ ልቧ ተሰብሯል። የምር ሀቂቃ እውነት ለመናገር ያው ትንሽ ከባድ ቻሌንጅ ላይ ነው የምትመስለው ስታዋት ማለት ነው። በተለይ ደግሞ አሁን ዛሬ በሰሩት ፊዱ ላይ ከፋዘር ጋር ፋዘር ከመኪናው ሲወርድ ያዘነች ነው የምትመስለው። ግን ደግሞ ዱዓ አድርጉልኝ እኔ ከይሳም ጋር ነው መሆን የምፈልገው፣ እንዲሁም ደግሞ ይሳምን ወደዋለሁ። ስለዚህ አብረን ከዜሮ ተነስተን እዚህ ደርሰናል። በጣም የተለማመድኩት እንደ ወንድም እንደ ቅርብ አማካሪም እንዲሁም ደግሞ በቃ እንደ ጓደኛም እንደ ባልንጀራም ሁኜ አብረን አድገናል። በኢኮኖሚ ብቻም ሳይሆን ትንሽ ነበር አብረን ስንሰራ የነበሩ አሁን ላይ ደግሞ ነፍስ ያወቅን ልጆች ሆነናል። ስለዚህ እሱ ጋር መሆን እፈልጋለሁ። ግን የአባቴ ነገር አስቸጋሪ ሆኖብኛል። ዱዓ አድርጉልኝ ብላስ ስትላችሁ ነበር ማለት ነው ቪዲዮ ላይ እውነቴን ነው ብላለች እኮ ጋይስ። እና የአባቷ ነገር እንግዲህ እናት እንደሌላት ነግራናለች። አባቷ መጽዋት ክፍሎ እንዳሳደጋት ነግራናለች። በጣም እንግዲህ ይሄ ቻሌንጅ ውስጥ ይከታታል። በነገራችን ላይ ማለት ነው እኛ ሰዎች ተላይ ዝም ብለናላ። ሌላ የሆነ ፈገግ ፈገግ የምንለው ዝም ብሎ እኮ ነው። የውሸት ፈገግታ እኮ ነው። በቃ በጣም አስቸጋሪ ሁኔታ ላይ ያለን ፈገግታችን የምናሳይ ሰዎች ጠንካራ ሰዎች ነን እና እሷ በቃ አለ አይደል እኛ የምንለው ሌላ ሌላ ቻሌንጅ ውስጥ በቃ ሌላ እና ሌላ ዓለም ውስጥ ነን እኛ። እንደያችሁት ያው በቃ ክሌር እያደረጉ ነው ብለን ነበር፣ ግን ዛሬ ትንሽ ያሳዝናል። ግን ብቻ የሆናለ እኛ እንግዲህ የምናወራው ምንድን ነው ቪዲዮ ላይ ያለውን ነገር ነው የምናወራው። ባይዘ ወይ በነገራችን ላይ ማለት ነው ይህን ምለው የራሳችን ችግር የለብንም ማለት አይደለም። ግን ሰው ተዋዶ ሲለይ እናንተ እንዴት ነው የሚከብደው? ያውም ደግሞ ረጅም ጊዜ ረጅም ጊዜ ማለት ነው በጣም እኮ ከባድ ነው። አሁን እናትና አባት እንኳን ሲለያይ ያለ የልጆች ለእሱ ያለ በጣም በጣም የሚደባብር ነገር እና የእነሱም እንደዛ ነው የማስበው። ምክንያቱም ከዜሮ ካነስተው እንግዲህ በጥቂት አመታት እኛ አረብ አገር መታ ይሄን እንኳን የነሱን ያከሰቀተ ግማሹም የለንም። ግን ያው በሶሻል ሚዲያ ስለሆነ ባጭር ጊዜ ራሳቸው ለውጠው ለቤተሰቦቻቸው ተርፈው ምናምን ነገር እና እነዚህ ሰዎች እንዴት ይለያዩ ተብሎ ይወሰናል። ይሄ ሁሉ የቤተሰብ ችግር ሆኖባት ነው። እንደገና ደግሞ ያው ይሳምም ከረፈዴ መጥቶ እንደሚወዳት መናገሩ ነው ይሄ ሁላ፣ ማለት ነው እንግዲህ አሁን ትኩረቱ ያው እሱ ላይ ነው ብቻ በሜዳው እንደዚህ አይነት አለ አይደለ፣ የሆነ ትንሽ ችግር እንዲያለ ነው የሚያሳየው ማለት ነው። ዛሬ እንዳወራችው በተለይ ማለት ነው። እና ያው እንግዲህ ያው ሁለቶችም ውለታ ውለዋል። ግን ትዳር እኮ በውለታ ይቀየርም አይደለ? ትዳር ነው ትዳር፣ ሌላ ውለታ ሌላ። ያም ውለታ ውሏል፣ ይሄም ውለታ ውሏል። ግን እዚህ ጋር እንዲሆን የሚፈለገው ወይም ደግሞ እንዲሆን የሚፈቀድበት ልጅቱ የወደደችውን ነው። እንደኔ እንደኔ እንደኔ ሀሳብ ማለት ነው ጋይዝ። እና አብዛሃኞቻችሁ ደግሞ አብዛሃኞቻችሁ የሰው መለያየት በቃ ንጹህ ልብ ያላችሁ ሰዎች ደግሞ ሄዳችሁ መለያየት የለባችሁ ማስተካከሉ ነገሩን ምናምን ምናምን እያላችሁ ነው፣ አዋጻፉላቸው ማነው? አጽናኗቸው ማለት ነው። የምሬን እኮ ነው፣ የምር እየቀለድኩ አይደለም። ምክንያቱም ዛሬ እነሱ ላይ ነው ነገኛ ላይ ሊሆን ስለሚችል የምር በጣም ነው የሚደብረው። በዚህ ሁኔታ በዝ ልክ ህዝብ እኮ ነው የሚወዳቸው ደግሞ እና እንዲለያዩ ባይፈቀድ ጥሩ ነው። ባይነኝ እኔ እሷን ቀርቡ አተል ዛሬ የምር በጣም ነው ቅር ያላት እንግዲህ ያው የቤተሰብ ችግር ሲሆን የቤተሰብ ሁኔታ ላይ መወሰን በጣም ይከብዳል። ይምር እና የተግባባው ይሄኛውም ደግሞ የተግባባው ልጅቱን እንጂ አባቷ ጋር ያለው ግንኙነት ቅርብ ቅርብ ቅርብ ጊዜ ነው እና ያንን ፋዘርም ደግሞ ልጁ እኮ ጥሩ ሰው ነው፣ ጥሩ ልጅ ነው። ግን ቀልድ ያበዛል፣ ቀልድ ነው መሰል እንትን ያለው ማለት ነው። ስለዚህ ሲን ፋዘር ሰምተነዋል። ግን ደግሞ እሷ ኢሳም ዘንድ ለመቅረት በጣም ጥረት እያደረገች ነው ያለችው። አግዟት ለማለት ነው። ጋይስ አግዟት፣ ሴት ነች። ፋዘሯን ምን ኮሜንት ጻፉለት! የማይባል ነገር ሶሻል ሜዲያ ይከታተልም፣ አስቸጋሪ ከነ ወላይ እና ያው የሰው ማውደድ ሰጥቷቸው ይሄ ሁላ ሰው እንደው ሆናችሁ ኢሳ ምንረግጣ ረግጣ አሜሪካ ከሄደች ተአምር ነው። እሱም ይሰዳት አይመስለኝም ባይዘወይ። እና ለፈኪ በር አትክፈቱ። በር እየከፈታችሁ ነው ያላችሁ አብዛኞቻችሁ፣ ማለት ነው። አንፈታም ባይዘወይ ብሏል እኮ እሱ ባይዘወይ። ስለዚህ ያው ማንንም እሷ እሷ እንኳ ብትገድ ማንንም አላገባም ብሎ ነግሯታል። አሁን አላገባም ብሎ ነግሯታል። ስለዚህ እሷ እና እሱ የሚገናኙ ማች ሆናሉ። አሪፍ ናቸው ብላችኋል። ከዚህም በፊትም ብለን አለም። ስለዚህ ድዋ አድርግላቸው ይገናኙ። ራ የተዋድደ ሰው ኃይል ላይ ይገይዝን ማንም ይሆን በቃ ብቻ እኛ አናቃቸው እኮ እኛ በሚዲያ ነው የምናቃቸው። ግን አወቅናቸው አላወቅናቸው የሰውን ችግር የሚመኝ የለም መቼም፣ አይደለም እና ያን ቢገናኙ የምር ደስ ነው የሚሉት፣ በጣም ነው የሚያምሩት። እንደገና ደግሞ ደስ የሚለው ነገር ደግሞ ይሄን ያህል ጊዜ በስራ አብረው እንደ በጣም በጣም አላደለ በቃ በጣም ስማርት ናቸው የምር። እኔ በጣም ነው ማደንቃቸው። ባይዘው እና ሰሞኑን ደግሞ ያፈቃላቸው የተፈጠረውን ነገር ፈኪ ያወጥር ብላለች ባይዘው እሷ አለሽበት እንዴ እጅሽ አለሽበት እንዴ? ሲላት ነበረ። ያለችበት ነው የምትመስለው። እሷም ለማግኘት በዘፈኑ በምኑም ወጥር ብላለች። ትንሽ ነገሩ ይደብራል። የዛሬው የተሰራው ሄዶ ትንሽ ደበር ያደርጋል። እንደሚስተካከል ተስፋ እናረጋለን። ሚስተካከልላቸው ማንም ሰው ደስ ይለዋል። የሚከፋው ሰው የለም። ስለዚህ ሰፖርት አድርጓቸው ይገናኙ ማለት ነው። ያው የምትችሉ ሰዎች ብዙ አላችሁ የሚዋደድ ሰው ሲለያይ፣ እኔ እንዴ እኔ ማለት ነው እኔ ይደብረኛል። በጣም ነው የሚደብረው። ያውም ደግሞ ይሄን ያህል ጥግ ይሄን ያህል ጊዜ ማለት ነው። ለማናቸውም guys እስቲ subscribe አድርጉኝ፣ subscribe አድርጉኝ እንጂ። ስለምታበረታቱ ግን በጣም በጣም ከልብ ነው የማመሰግነው። በነገራችን ላይ ማለት ነው ሃባይብ እጅግ አመሰግናለሁ። ቴንክ ዩ። ያው እንግዲህ ቃልሽን ፈጽሙ እያላችሁ ያላችሁም አላችሁ። አመሰግናለሁ። ወላሂ ኢንሻአላህ።